በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በብዙ ጸጋ በብዙ ምሕረት ቸርነት በጎነቱ በፍቅሩ ብዛት ያደራችሁ ከሰማያት የወረደ ከእናታችን ከመቤታችን ተወልዶ መድኃኒት የሆነን ዘንድ መስቀል ላይ በተሰቀለ ጊዜ እዳ በደላችንን ሲከፍልልን የተከፈለለት የዳህነ ሕዝብ ያደረገን ያደረጋችሁ የመድኃኒ ዓለም ልጆች የጌታችን የክርስቶስ ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታችን ከሰማይ አባቱ ከአብና ሕያው ከሚሆን ከመንፈሱ ጋር በአንድነት ሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ እግዚአብሔር ፈቅድ ከዛሬ ማታ ከማታ በሁለት ሰዓት ጀምሮ በቀጥታ ስርጭት በዩትዩብ እንደዚሁ በተለያዩ ቲክቶክ ቻናሎች በራማ ሚዲያ፣ በአዛይል ሚዲያ፣ በአጋቤ በገሪዛ ለመድኃኒ ዓለም ቤተክርስቲያን ህንፃ ምናሰራበት ፈንድራይዚንግ እናደርጋለን። ደጎን፣ ቸሩን፣ የዋሆን፣ ቅዱሱን መድኃኒ ዓለማችንን ይዘን ፊታችሁ እንመጣለን። ልንለምን ይመጣ እንዳይመስላችሁ እሱ ሊባርከን ሲወድ የምትለምኙ ይሆን ነበር የሚለምንሽ ማን መሆኑን ብታውቂ እንዳላት የሚለምነን ሊባርክ እንደ እጃችን ላይ የተቀመጠ መሆኑን አምነን ተዘጋጅተህ እንድንመጣ ደላላለው እግዚአብሔር እናንተ ዘራችሁን ይባርክ። ዛሬ የምንማርበት የትምህርታችን ርዕስ በእርግጥ የተቀባው እሱ ነው ወይ፣ እግዚአብሔርስ የሚያስበው ሀሳብ ይሄ ነው ወይ የሚል ርዕስ ነው የምንማረው። የምንነሳበት ታሪክ በመጻፈ ሳሙኤል ቀዳማዊ ምዕራፍ 16 ቁጥር 6 ጀምሮ ስለ እሴ ልጆች በተጻፈው ታሪክ ነው የምንጀምረው። እንግዲህ በእስራኤል የመጀመሪያው ንጉስ ሳውል ይባላል። ሳውል ከነገሰ ከተወሰነ ዓመት ከአስራ ምናምን ዓመት በኋላ ንግስናውን እንዳቻለበት ከእግዚአብሔር ይልቅ ሐሳቡን ምኞቱን የተከተለ እንደመጣ በኋላም ሄዶ ከአማሌቅ ጋር ተዋግቶ እግዚአብሔር ያለውን ሳይፈጽም ቀርቶ ሲመለስ መንፈስ ቅዱስ እንዳዘነበትና ከእሱ እንደተለየ ከተናገረ በኋላ በጊዜው የነበረውን ነገስታትን የሚቀባውን እንደ ካህንም እንደ መስፍንም ሆኖ የሚያገለግለውን ሳሙኤልን ነቢዩን ወደ ቤተልሔም እንዲሄድ እግዚአብሔር እንደላከው እናነባለን። ወደ ቤተልሔም የሚሄደበት ምክንያት በቤተልሔም እሴ የሚባል አንድ ገበሬ አለ። ከእሱ ልጆች ውስጥ አንዱ የእግዚአብሔርን ኃላፊነት የህዝብን ኃላፊነት መለኮታዊ ምርጫ የወደቀበት መለኮታዊ ጣይታ የተጣለበት ሰው ንጉስ ሆነ ለእስራኤል እንደሚሾም ነግሮት ነው። ማን እንደሆነ ስሙን አልነገረውም። ነገር ግን ምልክቶች ደግሞ እግዚአብሔር ፈቃዱን የሚያሳይበት ምልክቶች ይሰጣል። ጌታ ስለሆነ እግዚአብሔር አንዳንዴ ነገሮችን በጣም ግልጽ አያደርጋቸውም። ሲናገርን በቅኔ ሊናገረን ይችላል። አንድን ነገር በምሳሌ ሊያሳየን ይችላል። በሰዎች አፍ ሊመተው ሊናገረን ይችላል። ለምሳሌ የመላእክት አለቃ ሚካኤል ለኢያሱ በተገለጠ ጊዜ ልክ እንደ አንድ እንግዲህ የገብአውን ጦረኛ ለብሶ ነበር የቆመውና ሲመለከተው፣ ትጥቅ የታጠቀ ትልቅ የሰራዊት አለቃ ቆሟየ ና አንተ ማነ? ከኛ ወገን ነው ወይስ ከዛ ወገን ነው ብሎ ጠይቆታል። ሰው ነው የመሰለው፣ ግን እሱ ሚካኤል መሆኑንና የሰራዊት አለቃ ሆኖ መላኩን ከነገሩ በኋላ እንገባው ል እግዚአብሔር፣ አንዳንድ ነገሮች በጣም ግልጽ አያደርጋቸውም። እና ወደ እሴ ቤት ሲልከው ዳዊት የሚባል ልጅ አለ ቀባው አደለም ያለ ከእሴ ልጆች አንዱ ቀባል ያለ። ስለዚህ ሳሙኤል ማድረግ ያለበት ከመጀመሪያው ልጆች ጀምሮ አሰልፎ ለመቀባት መስራት ነው። እንዳልናችሁ መጽሐፈ ሳሙኤል ቀዳሚ መራፍ 16 ቁጥር ስድስት ላይ እንዲህም ሆነ በመጡ ጊዜ ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። እግዚአብሔር ግን ሳሙኤልን ፊቱን የቁመቱን ዘለግታ አትይ፣ ሰው እንዲያይ እግዚአብሔር አያይምና ናቁት፣ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። ስለዚህ ልቡ በእግዚአብሔር ፊት ኤልያብ ትልቅ ወጣት ነው፣ ግን በእግዚአብሔር ፊት ልቡ ወደቀ፣ ውድቅ ሆነ። መዝሙራችን ላይ ታልጎልበታል የሚለው መዝሙር ላይ ከኔ ኤልያብ ወንድሞቼ ባለስተካከልም ማማ ሆነ ከፍ አረከኛ ሰው አጥልም የሚለው ይሄ ጥቅስ ነው። ኤልያ ቁመት ተለቅላጋ ዘንካታ ንጉስ ቢሆን የሚያምርበት ልብሰ መንግስት ቢለብስ የሚሄድበት ሰው ነበር። ግን እግዚአብሔር ትከሻውን ሰው ልቡን መመልከቱን ትመለከታላችሁ። እና ኤልያ በእግዚአብሔር ምርጫ ፊት አላለፍም። እሴም አሚናዳብን ጠርቶ በሳሙኤል ፊት አሳልፈ እርሱም ይህ ደግሞ እግዚአብሔር አልመረጠውም አለ። ሴም ሳማን አሳልፈ እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴ ከልጆቹ ሰባቱንም በሳሙኤል ፊት አሳለፋቸው። እንግዲህ የእሴ ልጆች ቁመታቸው ላይ፣ አለባበሳቸው ላይ፣ ውጫዊ ቁመናቸው ላይ የሚለፉ ነው የሚመስሉት። ለምንድን ነው ታዲያ እግዚአብሔር ልባቸውን ያልወደደው? ልባቸው ላይ የሠሩ አይመስልም። ብዙ ሰዎች እንደሚያደርጉት ማለት ነው። አሁን ታውቃላችሁ፣ ዘመናዊ አለም ፋሽን ኢንዱስትሪው ምን ላይ ነው የሚሰራው? ልባችን ላይ እኮ አይደለም፣ ሰውነታችን ላይ ነው ውጫችንን ስለምንቀባው ሽቶ፣ ስለምንይዘው ቦርሳ፣ ስለምንጫማው ጫማ፣ ስለምንለብሰው ልብስ፣ ስለምንነዳው መኪና፣ ስለ ኢጓችን፣ ስለ ጉራችን ነው የሚጨነቀው ጉራችንንም የሚከባከበው እና ልባችን ላይ የሚሰራ እግዚአብሔር ቃል ቤተክርስቲያን ካልሆነች ማን አለ ብላችሁ ነው? ትምህርት ቤትም እኮ እንደዚህ አይደለም። እግዚአብሔር ልጆች ቤተክርስቲያንን የመሰለች ግን እኛ የምንሰራባት ወንጌልን የመሰለች ደግሞ መብራት የለችም። በእውነት ለእሴ ልጆች የተሰጠው እድል ንጉሴ መሆን ነበር፣ ግን ልባቸው ላይ ስላልሰሩ አለፋቸው አያቸው። እግዚአብሔር ሀሳቡን የሚፈጽምበት ሰው፣ የሚጠቀምበት ሰው፣ የሚባርከው ሰው የሆን ዘንድ አንድ ሰው ልቡ ላይ በጣም መስራት አለበት። የልባችን ችግር ብዙ ነው። የልባችንን ችግር መንፈስ ቅዱስን እንዲያስተካክለው ጥልቅ የሆነ ጸሎትና ልመና፣ ትጋት ያስፈልገናል። ራሳችንን ደህና ሰው አድርገን የምንኖር ሰዎች ከብደታችን እንውጣ። ደህና የሚባል ሰው የለም በምድር እንደ ጌታ እግዚአብሔር ያረዳው ካልሆነ በስተቀር ደህና የሚባል ሰው የለም። የእግዚአብሔር እጅ ያልቀደሰው ካልሆነ በስተቀር የተቀደሰ ሰው የለም በራሱ ይህን ወቁ። እና እነ ኤልያ ልባቸው ላይ ያልሰሩ ሰዎች ናቸው። ግድ የላቸውም ለውስጣቸው። በጣም ብዙ ክርስቲያኖች አሉ እንደዚህ አይነት ለውስጣቸው ምንም ግድ የሌለ ለልባቸው ለውጥ፣ ለመንፈሳቸው መባረክ ምንም አይጨነቁም። ስለዚህ የእነሱ ዋና ሞተር ልብ የተበላሸ ነው። ቀማኞች ናቸው፣ ገዳዎች ናቸው፣ አድመኞች ናቸው፣ አጥፊዎች ናቸው፣ ጨካኞች ናቸው፣ አይታረቁ። ልብ ሲበላሽ እንደዚህ ነው። እግዚአብሔር ልጆች ቁመት ብቻ አሳምሮ ከአባን ብቻ ሳምሮ ቀሚስም ብቻ ሳምሮ በዚያ ፊት ላቆ መንከቻለ ለምንድን ነው እንደለፈው? እንግዲህ ዳዊት ሰባቱም ልጆቹ በቤተልሔም የሚኖሩት ልጆቹ በእግዚአብሔር ፊት ልባቸው ሚዛን ቢደፋ አልነበረም። ሳሙኤልም እሴን እግዚአብሔር እነዚህን አልመረጥም አለ። ሳሙኤልም እሴን የቀረ ሌላ ልጅ አለን አለው። እርሱም ታናሹ ገና ቀርቷል እንደሆን በጎችን ይጠብቃል አለ። ትንሹ ልጅ በግ እየጠበቀ ነው እየሰራ ነው። ይወላችሁ ቆሞ እጁን አጣምሮ ከሚያይ ስራ ፈት ሰው ይልቅ ያገኘውን በትጋት የሚሰራን ሰው እግዚአብሔር ይባርካል። እግዚአብሔር የሚሰራን ሰው ይባርካል። በስራው የሚለግም በውስጥ ሰውነቱ በልቡ በመንፈሱ አለቃው በሌለበት ስራውን እንደ እየቀለለ የሚሰራ ሰው በፍጹም አይባረክም። ል ተመልከቱ ሰባቱ የእሴ ልጆች ቤት ውስጥ አሉ። እንዲያም እንዲያም እያሉ እንጀራ ይበላል። ትንሹ ግን በግ ይጠብቃል። በግ መጠበቅ እረኝነት፣ ይወላችሁ አድክም ስራ፣ ትዕግስት የሚፈልግ ስራ፣ ውልቅልቅ የሚያደርግ ስራ፣ የእሴ ልጅ ስራ ትዝ አላላቸው ምስሉን ለመምራት ዳዊት ጫካ ውስጥ ነበር እና እግዚአብሔር ተመለከተው። መጽሐፍ ቅዱስ ላይ ይህን በሚመስል ሁኔታ የተጎበኙ ሉቃስ ወንጌል ምዕራፍ ሁለት ላይ እረኞቹን ታያላቸው። መንጋቸውን በሌሊት እየጠበቁ ሳለ መልአከ እግዚአብሔር ተገለጠላቸው ይላል። በሌሊት በትጋት ይጠብቁ ነበር። ምናቸው መንጋቸው የራሱ ጉዳይ አውሬ ብለው ብለው አልተኙም በትጋት ይጠብቁ ነበር። እየተጉ የሚያገኛቸው አምስቱ ልባሞች፣ በስራቸው በእንጀራቸው የማይለግሙ እግዚአብሔር የሰጣቸውን ስራ መስግነው የሚሰሩ ተመስገን እያሉ የዘመረው የሚሰሩ ጽናት የሚያጽዱ ሐኪምም ሆነው ሰውን ይቀድዱ ይስፉ፣ ሁለቱንም ከላይ ከታች ያለውን ስራ በትጋት የሚሰሩ ብሩካን ሰዎች በእግዚአብሔር ፊት የተባረኩ ናቸው። የእሴይ ልጅ ዳዊት በግ እየጠበቀ መሆኑን አባት ቀርተህ አስመጣዋል ለቤቶች። እርሱም ቀይ አይኑም የተዋበ መልኩም ያማረ ነበር። እግዚአብሔርም ይህ ነውና ተነስተህ ቅባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዚያ ጊዜ ጀምሮ በዳዊት ላይ በኃይል አረፈ። እጅግ የተዋበ ትንሽ ልጅ መጣ። አይኖቹ የሚያምሩ መልከ አይን የሚያምረው ልብ ሲበራ ነው። የልብ ብርሃን አምፖሉ ነው አይን። የአቤል ፊት ጥቁር ነበር። ለምን ጠቆርክ? ልብ ክፉ ስለሆነ ነው አለው እግዚአብሔር። የዳዊት አይኖች ቻበሩ ነበረ፣ ልቡ ቅርስ ነበር። የዳዊትን አይኖች ሲያደንግ ጸሐፊው፣ ህጻናት ልጆችን አስታውሳሉ። የልጆችን አይኖች ስትዋቸው እንዴት በቅንነት ሰው እንደሚያዩ በንጽህና እንዲ ሰው እንደሚመለከቱ እንደሱ አይነት አይን ነበር። ወታ እና ተቀባ። ከተቀባ በኋላ ግን የተቀባው ሰው አይመስልም ነበር ነው እረኛ ሆኖ ነበር የቀጠለው ንጉሥ ና ተብሎ ተቀብቶ እረኛ ነው የሆነ በኋላ አንድ ቀን ጦርነት ነበር። ና በፍልስጤማያ ና በእስራኤል መካከል ጦር ሜዳ እንዲሄድ ተባለ። ጦር ሜዳ ሲሄድ ወንድሞቹ በጣም እንደ ሻ ነበር የሚያወት ይንቁት ነበር ጎልያድን ገደለ። ተመሰገነ። ሲመሰገን ጠላት ሆኑ። ንጉሱ ተነሳበት። ተነግሳለህ የተባለ ዳዊት ጦም እየራበው ጌራሮ የቀርሜሎስ ገበሬዎችን እንጀራ እየለመነ ይኖር ነበር። ተነግሳለህ የተባለ ዳዊት አንኩስ በሚባል ፊልስጤማዊ ንጉስ እግር ስር ተቀምጦ ደጅ እየጠና ከፊልስጤማውያን እንጀራ ይበላል። አንዳንድ ጊዜ ቀን እስኪመጣ ድረስ ቀን የሚመጣ አይመስል፣ የሚያልፈው እስኪያልፍ ድረስ የሚያልፍ አይመስል፣ መድኃኒቱ መታገስ ነው። እግዚአብሔር ልጆች መታገስ ላይመስል ይችላል። የሚቀየር ታሪክ የሚገለበጥ ላይመስል ይችላል። ግን ፀሐይ ፊቷን ስትሰውር ጨለማ ጌታ ስ መልስ ብርሃን እንደሚሆን እግዚአብሔር ፊት ወደዚህ መልስ የሰው ልጅ ብርሃን ይመጣል። ይህን ማመን ያስፈልጋል። ንጉሥ ዳዊት ብዙ ዓመታት ከአስራ አምስት ዓመት በላይ በዋሻ ውስጥ በስደት ኖሯል፣ እንደ ሽፍታ ኖሯል። ግን የተቀባው ነው። የእግዚአብሔር ልጅ ሆኜ ክብሩ ተሸክሜ አገልጋዩ ሆኜ ቆራቢ ሆኜ ህይወቴ ለምን ምንል ሰዎች፣ እስኪ ነጋ ድረስ ታገሱ። እግዚአብሔር ታሪክን እስኪገለብጥ ድረስ ታገሱ። ነገር እስኪለወጥ ታገሱ። ዳዊት እኮ ቀን ሲመጣ በጽዮን ዙፋን ላይ ተቀምጦ ነግሷል። ከአርባ ዓመት በላይ ነው። አይመስልም ነበር ለዛ አርባ ዓመት መደራሽ መዳረሻ ዋዜማው ከባድ ጊዜ ነበር እንግዲህ ያ ከባድ ጊዜ በህይወታችን ከመጣ የአርባ ዓመት ዋዜማ ሊሆን ይችላል ይህ ማሰብ ያስፈልጋል እግዚአብሔር ደስ እንዲለው ሁሌ በተስፋና በእምነት ህይወትን ተመልከቱ ቀን ይመጣል በሉ እግዚአብሔር ነገር ሁሉ በጊዜ ውብ ያደርጋል በሉ የመጎብኘት ዓመት አለ ያላት እስራኤልን ኢሳያስ እግዚአብሔር በኢሳያስ አፍ። የመጎብኘታችን ቀን አለ ብለን ማመን አለብን። ለምን? እግዚአብሔር ይጎበኛል፣ ይረዳል። ዳዊት እስከዛች ጊዜ ድረስ እስከ ንግስትናው ጊዜ ድረስ እንደ ጉጉት ዋሻ ነው፣ ዋሻ ኖሩ። እንደ ናባል የመሳሰሉ ምናምን የገበሬዎች እየሰደቡት ነበር ይኖሩ፣ ግን ቀን ሲቀየር ታሪክ ሌላ ሆነ። ሺህ ዓመት ንገስ ንጉስ የሚባል ሆነ። የሚናገረው የሚሆንለት መሪ ሆነ። የሀገር መሪ እግዚአብሔር ያለው ነው። እግዚአብሔር ያለውን እስኪፈጽም ድረስ ግን ሰዎችን ይሰራል። ጥጋበኛ ሰው ቢባረክ ምን የሚሆን ይመስላችኋል? እስቲ ንገሩ። ስስታም ሰው ቢባረክ ምን የሚሆን ይመስላችኋል? አሜን ዝራ ሰው ቢባረክ ምን የሚሆን ይመስላችኋል? እስቲ ንገሩ። እግዚአብሔር ልጆች፣ ግብስና ክፉ ሰው ቢባረክ ምን የሚሆን ይመስላችኋል? መሬት ትገላብጣለች፣ ትገለብጣለች። እግዚአብሔር ከመባረኩ በፊት ሰው ይሆን የሚባረከው፣ ይቀይረዋል፣ ያሳድገዋል ያስተምረዋል፣ ይገርዘዋል። ያ ጊዜ ነው ከባዱ ጊዜ፣ የህይወት መከራ ጊዜ። እኛ መከራ እንለዋለን፣ መመከሪያ ጊዜ ነው። የምክር አገልግሎት የምንወስድበት ጊዜ ነው። የምንሰራበት ጊዜ ነው። የተባረከ ሰው ስብእና የሚገነባበት ጊዜ ነው ያ ጊዜ። እኛ በረከት የምንለው ስጦታውን ነው። እግዚአብሔር ደግሞ በረከት የሚለው እኛ ንም ጭምር መቀየሩ ይሄ ነው። የሰማ ነው በልባችን ጻ መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነትነታችን ቤታችን ረት በረከት የበለጠ አብሮን ይሁን በትምህርቱ ብዙ ፍሬ የምታፈሩ ያርጋችሁ። ዛሬ ማታ እንዳትቀሩ በላይቭ ስትሪም ቅዱስ ገብርኤል የጌታችን የክርስቶስ ይበላላ ቤተክርስቲያን የምናሰራበት ምሽት ነውና እንዳትቀሩ አደራ ተባላለሁ። ተሳተፉ። እግዚአብሔር ገንዘብ ያላችሁ በጎነቱ ያለባችሁ ዕዳ ያለባችሁ ነው። እግዚአብሔር ይባርካችሁ። ቀስታ ሸናፊ ገብረ ማርያም ነኝ።